በጣም እየዛተችብኝ ስለሆነ ማለት ነው። በጣም ከምላችሁ በላይ ስሜቷ ተነክቷል፣ ተናዳለች። በጣም በብዙ ጊዜ እንዳየሁት ምናም ነገር ስነግራት አይታኛለች፣ እና በዛ ምክንያት ደግሞ ትንሽ እኔንም ተቀይማኛለች። አሁን ላይ ስልክ እያነሳችልኝም አይደለም። ሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሰሙ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስለምሰጡኝ ማንኛውም አሴ ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጌ አመሰግናለሁ። እንዲሁም ደግሞ አዳዲስ ተከታታዮች እየመጣችሁ ነው ከሱሜያ ጋራ መተናል ምናምን ነገር ሰብስክራይብ እያደረግንች ነው ያላችሁ በጣም ነው የማመሰግነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ እናም ዛሬ በጣም በኮሜንታችሁ መሰረት ይሄንን መልስ ልመልስላችሁ ብዬ ነው የመጣሁትና አብዛኞቻችሁ በሚባል ደረጃ ሱሜያ ሰይድን አስታርቂያቸው አሁን በቃ ምናምን ነገር እያላችሁኝ ኛ ያላችሁት እና ደግሞ በመቀጠል ደግሞ ራስሽን ጠብቂ ከአያንቱ ምናምን ትጎዳሻለች፣ ምናምን ነገር እያላችሁኝ ነው። አዎ በእርግጥ እሷ የምትኖረው አዳማ ነው፣ እኔ የምኖረው አዲስ አበባ ነው። ብታገኘኝ እንደማትለቀኝ እርግጠኛ ነኝ፣ ምክንያቱም በጣም እየዛተችብኝ ስለሆነ ማለት ነው በቴሌግራም ላይ የምትልከው ድምፅ በቃ ልነግራቸው አልችልም። በጣም ዛቻ ላይ ናት፣ ግን ምንም የምታደርገው ነገር የለም ምክንያቱም የትም አታገኘኝም፣ እና ያንቺን ዛቻን ያልፈራም ማድረግ ያለብኝን ነገር አምኜበት ነው ያደረግኩት ማለት ነው። እና ምንም ደግሞ የተደረግሹም ነገር የለም ለማለት እፈልጋለሁ። ይሄን ቪዲዮን የምታይ ከሆነ አታስፈራሪ ለማለት ነው እና የላክሹን ድምፅ አሁን ለተመልካች ማሰማት ምናምን አልፈልግም። ብቻ ኖርማል ነው ኖርማል ነው በሚነው እንለፈው ማለት ነው። በመቀጠል ደግሞ ሰይድና ሰይዶን እና ሱመያን ለማስታረቅ ኢንሻላ አሁን እየሞከርኩ ነው፣ ወደፊትም እሞክራለሁ። በቃ ማለት በአጭር ጊዜ እንዲሆን ምኞቴ ነው። እናንተም ዱአ አድርጎላቸው። ምክንያቱም በጣም በነገራችን ላይ ሱመያ ቪዲዮ ስትሰራ እና ራሷን ማለት ለጓደኛ ለእኔ የምለው ሰው ስታወራ አንድ አይደለም በጣም ከምላችሁ በላይ ስሜቷ ተነክቷል። ተናዳለች፣ በጣም በብዙ ነገር ማለት ነው እና እሷን አሳምኖ ለማስታረቅ ምናምን ነገር ትንሽ በጣም ይከብዳል እና በጣም ብዙ ስራ ይፈልጋል እና ያን ያን ነገር እንግዲህ እሞክራለሁ። በመቀጠል ደግሞ በባለፈው ቪዲዮ ላይ ሰሞኑን በፖሰትኩት ቪዲዮ ላይ ለሰይድ ቤቷን እንደ ተከታትዬ እንዳየሁት ምናምን ነገር ስነግረው አይታኛለች፣ እና በዛ ምክንያት ደግሞ ትንሽ እኔንም ተቀይማኛለች። አሁን ላይ ስልክ እያነሳችልኝም አይደለም። መጀመሪያ በደንብ ትንሽ ተነጋግረን ነበረ። ማለት ያው ቢያንስ ልጆቹን እንድታሳየው ምናምን ነገር የማሳመን ስራ እየሞከርኩኝ ነበረ ግን አሁን ላይ በቃ ሰይድን ያው እንዴት እያመንኩሽ ተከታትለሽ እንትን ማለት ቤቴን ልታሳዩ ነበረ ጋባችሁ ባሳይሽ እንኳን አምኜ እኔ ያለውበት ቦታ ቀጥታ ይዘሽው ልትመጭብኝ ነበር ምናም ነገር ብለን፣ በጣም ነው የተናደደችብኝ። እንደነገርኳችሁ ይህንን ነገር ያደረግኩት ከመልካም ነገር አንጻር ማለት በጣም እነሱን ከመውደዴ አንጻር ነው እንጂ እኔ ለእሷ ክፋት አስቤ አይደለም ለእሱም ክፋት አስቤ አይደለም። እዛም ጋር የተናገርኩት ነገር ሰምታችኋል፣ ቪዲዮ ላይ ማለት ነው። እና በጣም ነው የምወዳቸው ሁለታቸው። ሳይድ በጣም ባለ ውለታይ ነው። የምሬ ነው የምላችሁ ዩቱብ ሀብዬ ስጀምር እንደዚህ እጅን ይዞ እያንዳንዱን ነገር በቃ ማለት ሰይድ ሊያሳድጋችሁ ማደግ ከፈለጋችሁ ማለት ነው። ከአንዳንድ ያሳድጋቸዋል እንደ ዩቱበር ምቀኛ ወይ ደግሞ እናንተ የበታችሁ ናችሁ እሱ የበላይ እንዲሆን አይፈልግም። የሰይድ እያንዳንዱ ማለት የጀማሪ ዩቱበሮች እጅ ማለት ነው። የሰይድ እጅ የሌለበት ዩቱበር የለም። በጣም ባለ ውለታችን ነው። ለሁሉም ዩቱበር ማለት ነው። ለእኔ ደግሞ በጣም ማለት ነው ከምላችሁ በላይ እና ለዛም እኔ ሰይድን ማስቀየም አልፈልግም። ሰይድም እንዲጎዳ አልፈልግም። ልክ እንደ ወንድሜ ነው የምወደው፣ የምር ማለት ነው። እና ለዛም ብዬ ነው ሱመያም እንደዛው። ምክንያቱም ልጆቿን ይዛ መንከራተቷ እዛ ጋ እንዴ ዚጋ ማለቷ እኔ አልፈልገውም። ገባቸው አይደል? ልጆቹ ደግሞ በመሃል እንትን ማለት የለባቸውም። በጣም እነሱም ጭምር እየተጎዱ ነው። በእነሱ በሁለቱ ግጭት ሕፃናቶች አሉ። ስለዚህ ያንን ነገር ለማስተካከል ከማለት አንጻር እንጂ እኔ ሱመያን ለመክዳት ስታምነኝ እንትን ለማለት አይደለም። እና የምሬ ነው ሁለታቸውንም በጣም ነው ወዳቸው በጣም ማለት ነው እና አሁን ላይ ምናልባት ይህንን ቪዲዮ ካየሽ የምሬ ነው የምልሽ። እኔ አንቺን ልጎዳ የአስቤ ያደረግኩት ነገር ካለ የምሬ ነው እኔ ራሴ ነኝ ምንትምልበት ማለት ነው እና አንቺን ለመጉዳት አስቤ አይደለም። አንደኛ በጣም ለልጆቹ አዘንኩኝ። ምክንያቱም ልጆቹን ሳያቸው የምሬ ነው የምላችሁ እንዴት አባታቸው እንደሚያምሩ ማሻ አላህ ተባረከ ራህማና። በጣም ነው የሚያምሩት በጣም ነው የሚያሳሱትና የአባት ፍቅር አለ ታውቃላችሁ። ና በዛ በዛ በጣም በቃ ለእነሱ ስል የሰይድንም ውለታ ተዉት፣ የሱመያንም ውል ማለት መውደድ ምናምን ነገር ተዉት፣ እንደ እህት ምናምን። ግን ለህፃናቶቹ ስል ራሱ በጣም እንትንን እንዲታረቁ ነው የፈለኩት ማለት ነው እና በማል ገብታችሁ ደግሞ የምታራግቡ ምናምን ሰዎች ካላችሁ እረፉ። የምሬ ነው ምላችሁ። ና አሁን ላይ አንድና አንድ እነሱ የሚስማሙበትን መንገድ መፈለግ ነው የሚሻለው ነው ምለው። ና እኔ በበኩሌ አሁንም ቢሆን ተስፋ አልቆርጥም፣ እስከመጨረሻው ድረስ እሄዳለሁ ማለት ነው እና ብዙቻችሁ ሰሙ፣ አስታርቂያቸው ሰሙ፣ በቃ በዚሁ እንትን ምናምን መስዋዕት ከፍለሽ ምናምን ነገር የምትሉኝ እናንተም እንደው አድርጉልኝ። ና በምችለው አቅም አሁንም ቢሆን ለማስታረቅ ሞክራለሁ። እንደነገርኳችሁ ሱመያ ጋ ትንሽ አለመግባባት ተፈጥሯል ከኔ ጋር። እርግጠኛ ነን፣ እውነቷ ነው ምክንያቱም እያመነችኝ ከሁሉም ሰው እስኪ ያስቡት። ከዚህ ሁሉ ሰው መርጣ እኔን አምናኝ ምናምን ነገር እዛ ድረስ እጄን ይዛ ሄዳ በቃ እንደዚህ አይነት ነገር ላይ እንትን ስላለችኝ እኔ ምሬ ነው በቃ ምንም እንትን ልላት አልፈለግኩም። እምነቷን ላጎድል አልፈለግኩም ነበረ ግን እንደነገርኳቸው በቃ አንደኛ የሰይድ ነገር፣ ሁለተኛ ደግሞ ሰይድ እዛ ጋራ የምን ላይ የነበረበት ሁኔታ ምናምን ነገር ሳይ በጣም ነው ያሳዘነኝ ና። የምር በቃ እንትን ብሎ ነበር እና የውሸትን ምናምን ሰው አይደለም፣ የምሬ ነው ምናምን ነገር ነው እያለኝ መቶ ሁላ ያው እንተገናኝተናል እና እሱ ራሱ ለምን በቃ ስቲል እስካሁን ድረስ አላመነኝም። እሱ ማለት ነው የምታውቂው ነገር አለ አሳይኝ አሳይኝ እያለኝ ነው ያለው ማለት ነው። እና በዛ ምክንያት ብቻ በመሀል በቃ ግራ የምትጋቡት ነገር የለም። እንደዛ ነው የሆንኩት አሁን ላይ እኔ ማለት ነው። እና ለማንኛው እንደነገርኳችሁ ሱመያ ካነሳችልኝ እና ካወራን በቃ ሱመያን ለማሳመን ሞከራለው። ሰይዶም በቃ ብቻ ስለ አያንቱ ምንም አይነት ነገር አሴት ምንም የለኝም። ምክንያቱም ከባድ ሰው ናት። በጣም ከባድ ማለት ነው። ሱመያ ደግሞ ከሷ ጋር ሆኖ ብትሞት እንደማትታረቅ እርግጠኛ ነኝ። ብትሞት ማለት ነው። ምንም አይነት ነገር ችግር ቢፈጠርባት ምንም አይነት ችግር ውስጥ ብትገባ ከሴት ጋራ እሷ ይህቺ እንትን አለ ኖራ አብራ መቀጠል አትፈልግም። ምክንያቱም በቃ አን አለ እኮ ሁለተኛ ሚስት ተብሎ እኮ በጣም ብዙ ወንዶች እኮ ይደርባሉ፣ አይደለም ኖርማል እኮ ነው። ኖርማል ነው፣ ግን የዚህቺ ደግሞ ተደርባም ገና እንትኗም ደግሞ ኃይለኝነቷም የምታውራቸውም ንግግሮች ምናምን ነገር ይሁን አብሮ የሚያስኬድ አይደለም። እና በጣም ከባድ ሰው ናት፣ በጣም ማለት ነው። ያኔ ራሱ የምሬ ነው። በቃ በጣም ከባድ ሰው ናት እና ሱሜያ ከሱጋ ሴድ ከሷ ጋር ሆኖ ሱሜያን አስታርቆ አብሮ ቀጥሎ ማለት ዘበት ነው። አላቅ ሰይድንም ደግሞ ፍታ ብለ ተብሎ እኔ እንጃ አላቅም ወይ ላይ ምን እንደማስብ ምን እንደሚያስቡ ራሱ አላውቅም። እና አሁን ላይ በጣም ከባድ ነገር ነው። ብቻ እናንተ ዱዓ አድርጉልኝ ማለት እንደ እህት ሁለታቸውንም በቻልኩት አቅም ለማስታረቅ እሞክራለሁ። እናም ወዳችኋለሁ። ይህንን ቪዲዮ ላይክ ሰብስክራይብ እያደረጋችሁ